ከውራትና ክቡራን ታዳሚዎቻችን የፈልሻ ፋውንዴሽን ምስረታ ንለማብሰር እዚህ ቦታ ላይ የተገኛችው ውድን ግሎጆቻችን በመላው ዓለም የምትገኙ የዓላማችን ደጋፊዎች በሙሉ የበልሻ ፋውንዴሽን አገር በቀል ድርጅት ሆኖ በዋጭ ቁጥር 11 13 የሲቪል ድርጅቶች በህጋዊ መንገድ ተመዝግቦ በቁጥር 7416 ህጋዊ ሰውነት ያለውና በካንሰር ላይ ለመስራት የተቋቋመ የበጎ አድራጎት ድርጅት ሆኖ ስያሜውንም ነዋሪነታቸውን በአሜሪካ ሀገር አድርገው በነበሩትና በበጎ አድራጎት ስራቸው በሚታወቁት ወይዘሮ በደነት ሙላ በልሻ አማካኝነት የተሰየመ ሲሆን ባደረባቸው ህመም ምክንያት ከዚህ ዓለም በሞት ከተለዩበት ሰዓት ጀምሮ በባለቤታቸውና በቤተሰባቸው አስተባባሪነት ለዚህ የምስረታ በዓል የበቃው የበልሻ ፋውንዴሽን በይፋ ስራውን መጀመሩን የኬክ መቁረስ ስራ እያደረጉትን በመጀመሪያ የተሰጣውን የህጋዊ ፈቃድ ማረጋገጫ ከፍ አድርጎ በማሳየት ከኢፌድሪ ሲቪል ማህበረሰብ ድርጅቶች ባለስልጣን ህጋዊ ሰውነት አግኝቶ በበጎ ፈቃድ በካንሰር ላይ ተሰማርቶ እንዲሰራ ህጋዊ ፈቃድ ተሰጥቶ በይፋ ስራውን ጀምሯል። እንኳን ደስ አላችሁ። እነዚህ በልሻ ፋውንዴሽን አመራሮች ሁላችሁም ከዛሬ ጀምሮ ሩጫችሁን አንድ እርምጃ ብላችሁ ጀምራችኋል። የሚቆምባችሁን እንቅፋት ሁሉ አንስቶ ለደን ያብቃችሁ ብለን መርቀናችኋል። በዚህ ላይ እዚህ ቦታ ላይ የሚደርስ ብዙ ዋጋ የከፈሉ አሉ። ከሪባን ቆረጻ መርሃ ግብር በፊት ማመስገን አለብን። እንግዲህ እሳት በነደደበት ጊዜ የተሸበት ማመስገን በሀገራችን ልማድ ነው እና እዚህ ቦታ ላይ እንድንደርስ ዋጋ የከፈላችሁ ሁሉ ቆላውን ወርዳችሁ ደጋውን ወጣችሁ ሩጣችሁ ዋጋ ከፍላችሁ ይሄ መርሃ ግብር እንዲዘጋጅና ፋውንዴሽኑም እንዲቋቋም ዋጋ የከፈላችሁ ሁሉ ዋጋ የሚያስቀር እግዚአብሔር አምላክ ዋጋችሁ እንዲከፍላችሁ እየለመንን በይፋ የተዘጋጀውን የበልሻ ፋውንዴሽን አይነበበኝ ሌለው ትንሽ ራገኝ እና የሚል ሰው ባለው ብቻ ሲደርሳችሁ ታረጉታላችሁ ላውንቺንግ ኢቨንት ነው የሚለው ኦፊስ የተጻፈበትን ኬክ በህብረት እንዲቆሱልን በትህትና ጠይቃል። የበልሻ ፋውንዴሽን በካንሰር ህመም ላይ የሚሰራ ህጋዊ ተቋም ከዛሬዋ ቀን ጀምሮ በይፋ ስራውን ጀምሯል። እጅግ አድርገን እናመሰግናለን። እንግዶቻችንን በክብር ወደ ቦታቸው እ ሌላውን ባለሙያዎቹ ብለውታል። የሚመለከታቸው የጤና ባለሙያዎች ሁሉም ተናግረውታል። እንግዲህ እኛም የዚህ አላማ አካል በመሆናችን በሙያችን ቀጥሎም የሚከናወኑት አንድነት ሊያመጣ የሚችለውን አቅም ሁላችን ስለምናውቅ ከነዚህ የኢትዮጵያ ሕክምና ማህበር ጋር በዚሁ ከተስፋት አዲስ ካንሰር አሶሲሽን ጋር ደግሞ ከፓኮ ጋር እንደዚሁም ከኢቴ ጋር የበልሻ ፋውንዴሽን የደረጃ ስራ ተግባቦትን እየፈረሙልን ይገኛሉ። ግ በሚጠፍለው በሚነደፉት ስትራቴጂ ላይ የበኩላችን አስተዋጽኦ እያደረጋችሁ

እሺ አንድ ጊዜ እንግዲህ ያው የሚቆሙና ከበልሻ ፋውንዴሽን ጋር የተፈራረሙትን የመግባቢያ ሰነድ ተቀያየረው። ያው አንዱ ቅጂ በድርጅቱ፣ አንዱ ቅጂ ደግሞ በተግባቢው ተኳም ጋር የሆንና ስንሄድ እንግዲህ ያው ሜሽን የምናደርገው ይሄንን ነው። የኪል ቀን ነው እና እጅግ አድርገን እናመሰግናለን ለፈቃደኝነታችሁም